ትለያለች ማለት ነው። ወላሂ እህት በምንም በማንም በላይ ማብለጥ አለብን። እህት ማለት ነው እህት፣ እንጃ እኔ እህቶቼ ቃላት ያንሰኛል። በጣም የኔ ይደፋሉ፣ በጣም ነው የኔ እንትን ሚሉት። ወላሂ እኔ እነሱ እዛ ትዳራቸውን ይዘው ቁጭ ስላሉ እኔ ደግሞ እዚህ የሰው አገር ስላሉ በጣም ይሰማቸዋል። ለምንድን ነው አንቺስ መጥተሽ ትዳር እኛ እኮ ወልደናል፣ አንቺ ምን ሆነሽ ነው ይ ምናምን ነው ይለምነኛል ብለው ይላችኋል። ሁሌ ማለት ነው በይዘዊ ቡቲክ የሄድክ ጊዜ እረፍት ሁለት የሁለት ወር እረፍት ጄ ፓስፖርት የራሱ ሊቀዱት ነበረ። አትሄጂም በቃሽ፣ አግቢ፣ ትዳርሽን ያዥ፣ የሚያዝ የበቃሻለም ነው ምትጅ ሁሉም የራሱ ህይወት የኖረ ነው አንቺም የራስሽ ህይወት ኖሪ ብሎ ብዙ ጊዜ ይጨቅጭቁኝ ነበር። ፓስፖርት የራሱ ሊቀዱ ትኬቱ ራሱ ሊቀዱብኝ ነበረ፣ ትኬት ሴትዮዋ ልካልኝ መልሳ ማለት ነው። ከዛ አሁን ደግሞ አልሐምዱሊላ፣ ያው እኔ ደግሞ አይሆንም፣ ለምን ብዬ እሰራለሁ? ገና ነኝ እሰራለሁ፣ መስራት እፈልጋለሁ፣ አልፈልግም ብዬ መጣው ደግሞ። በዛ ላይ ሴቷ ትኬት ልክ ስለላከችልኝ የእሷን ቃል ለማክበር ብዬ ነው ዋነኛው ማለት ነው። ትቼ መጣሁ። ተመልሼ የላቸዋለሁ እና እህቶቼ በጣም ወላ የኔ በጣም ነው የሚሳሱት፣ ላቸዋለሁ እንኳን እህቶቼ ብዙም ጓደኞቼ የለመኑ ላቸዋለሁ። አሁን ደግሞ በስንት ጊዜ እንግዲህ ከኢትዮጵያ እቃ ልኮልኛል። እቃውን ደግሞ ምንነት እንደሆነ ላሳያቸው ማለት ነው። ደስታ ደስታችሁ ነው፣ በጣም ደስ ብሎኛል። ብቻዬ ስለሆንኩ ብቻ ከፍቶኛል። ሁለት ሁለት ሰራተኛ ብንሆን ሁለት እንደዚህ አጠገብ ሌላ ብትኖር ደግሞ ደስ ይለኛል፣ ነበር ብቻ ሄደ። ሆኖም ደስተኛም አልሆንም። እኔ ተሰው ለምጄ ብቻ ወዳጅ ደስተኛ አልሆንም። እና ምንድን ነው ያንን ነገር ደግሞ እንመልከተው ማለት ነው። እሺ እዚህ ጋር ደግሞ ድርቆሽ ማለት ነው። ድርቆሽ ታሽጎ ድርቆሽ ታሽጎ ነው የመጣልኝ። እንዳያስሽ ድርቆሽ ነው። የፋሽ ማለት ነው። ይታያቸዋል ብዬ ተስፋ አደርጋለች። የድፋሽ እንላቸዋለን። ሽሮ ምጥን ነው። ምጥን ሽሮ በቤቷ ያዘጋጀችው ነው ማለት ነው።

በጣም ነው የከበደ። ብቻ ነው ደግሞ በርበሬ በርበሬ፣ ምክንያቱም እኔ ብዙም አልወድም በርበሬ፣ ጨጓራዬ እንደሚያመኝ ያውቃለሁ። እራሱ ይሄ ንጹሕ ነው ቤት ያዘጋጀሁት ነው አለች። አልበላም፣ እኔ በርበሬና የሚያቃጥል ነገር ካለው አልበላም። ስለማልበላ እነሱ የሚያውቃሉ ይጠነቀቃለሁ። ምግብ ራሱ ምናምን ሲሰሩልኝ፣ እዛ ፍጄ ራሱ እያውቃለሁ በርበሬ ነገር አይሰሩልኝም። እዚህም እራሱ ያው እኔ ስላልኳቸው ነው እንጂ አይደኩንም ነበረ። ይሄ በርበሬ ይደብቁታል አይፈልጉም፣ ስለሚያመኛል ውድም ያቃጥለኝ ነገር አልበላም። ግን አሁን ግን በጣም ይበላሁ ነው። አልሐምድሊላ በአሁን ጊዜ ደህና ነኝ። በፊት በጣም ነበረ እንትን የሚለኝ ይህ የሚያቃጥል ነገር ጨኳራለ ይሄ እንጀራ ራሱ አልበላም ነበረ፣ ያቃጥለኝ ነበር። ግን አሁን ግን አልሐምድሊላ ሁሉም ነገር እየበላሁ ነው እላቸዋለሁ። አለው ይኸው በርበሬውን ይህን ይመስላል እቃውን

እንሳፈር ነው ስትል፣ እኔ ነው መሰል እንሳፈር ስትለኝ፣ አንሳፈርም አልኳት፣ አልፈልግም አልኳት። መስበገርን ሄጄ እዛ ቁጭ ብላ ብዙ ነገር ታውቃላችሁ፣ ቤተሰብ የሚሆን ነገር ቢሆን እዚህ ሀገራችን፣ ልጆች እዛ ማን አለ? ማንም የለም። አልፈልግም ብዬ እንደው እህቷ ቤት ናት ያስገባችኝ፣ ወዳ ውዳቢ ነው እህቷ ቤት ነው የገባሁት እላችኋለሁ እና ስራ ያው ስለቀየርኩኝ እቃው ደግሞ ዱባይ ነበር የመጣው ይሄ እቃ ሳርጃ ነበረ። ተሳርጃ ወደ አውዳቢም ያመጣልኝ ሰው ጠፍተው ነበረ ብዙ ሰው ተለማምጬ ወላሂ ብዙ ሰው ነው ይትን ያልኩት። አሁን በስት መከራ ትናንት እናመጣልኝ። እላችኋለሁ እና እህት ወላሂ እኔ እህቶቼ በጣም ነው እንጃ ምን ከምላቸው በላይ ነው ቃላት ያንሰኛል የኔ ያላቸው ክብር በጣም ነው የሚያከብሩኝ። እውነት ስናገር አፋቸው እንኳን ሞልተው አይናገሩኝም። እንደውም ዋህነቴ ደግሞ ያውቃሉ ትንሽ ነገር የሆነ ነገር ደስተኛ ካልሆን የሆነ ነገር ወይ ቤት ውስጥ የሆነ ሰው ካመሙ በጣም እንደምጨናነቅ ያውቃሉ። የኔ ከፍቶ አፋቸው አውጥቶ አይናገሩም። ዝም ነው። የታመመም ሰው ቢኖር ምንም ቢሉ አይናገሩም። ለምን በጣም ነው ነው እጨናነቃለሁ። ያውቃሉ ከድሮም ጀምሮ ማለት ነው እና እንግዲህ እዚህ አውዳ አብ ያላችሁ ደግሞ ሽሮ ከፈለጋችሁ፣ በርበሬ ከፈለጋችሁ፣ ዳቦ ቆዳ ከፈለጋችሁ፣ ቆሎ ኖርማን ከፈለጋችሁ፣ ሎዝ ያለበት ይሄን እንጀራ ከፈለጋችሁ ድርቆሹን አሰጣችኋለሁ። ኑ ስልካችሁን ስልጥ አስቀምጡልኝ፣ ኮሜንት ላይ መልክላችኋለሁ፣ በተግባርነት ማለት ነው። ሁላችንም ይሄ ይሄ የመቶ ሰው ይበቃል። የመቶ ሰው ወላሂ፣ የመቶ ሰው ማለት ነው። ከተስማማ ከተስማማንበት ይሄ የመቶ ሰው ቢሰጠው በቂ ነው። ይሄ ማለት ነው። ወላሂ፣ እኔ ይሄ በርበሬ አሁንም አንጠቀመትን እንት ትንሽ ትንሽ እንጃ። አሁን ግን ሞክራለው ያው የእንጀራ ፍርፍር ምናምን እሰራለው። እስቲ ሴትዬም ይላታለ። ሴትዬ ትናንትና ሲመጣልኝ አይታ ኦ፣ ይሄን ነገር ትወደዋለች፣ ይሄ በርበሬ ትወደዋለች፣ እዚህ ቤት እንሰራለን አለ አለ በርበሬ ማለት ነው እሱ። እና እንደዚህ ያው የተቀመመ አይደለም የነሱ ማለት ነው፣ ግን አላቸው። እና ትወዳለች በርበሬ። በነገራችን ላይ ቆሎውንም ያው እሷም ትበያለች ምናምን። እንጀራ ነው ዛሬ ፍርፍር እሰራለሁ ትበያለች ምናምን ያልኳት፣ ይጣፍጣ ምናምን ስትለኝ ታይዋለች እንደሚጣፍጥና እንደም ይጣፍጥ። በጣም ነው የሚጣፍጠው የኛ ሀገር እንጀራ ምናምን። አምን ብያታለሁ፣ ደግሞ በልታ እንዳያቃጥላት እንጂ ይፈራሁት ማለት ነው እና ቤተሰቡ እንጂ ዛሬ ላሳያቸው ብዬ ነው ደስ ብሎኝ ማለት ነው። ግን ታጠገቤ አንድ ሰው ቢኖር ደስ ይለኝ ነበረ። ግን አለ ትመጣለች፣ አሁን ሳይሆን ጅማ ጅማ ምትመጣለች የሴትዬ የልጇ ቤት ሰራተኛ እንሻ አላ። ከሷ ጋር ደስ ጥሩ ደስታ ሁኜ ከሷ ጋር እንበላለን ብዬ ያስበር ብቻዬን። ግን አልነካውም፣ አልወንድም ብቻዬን ሰርቼ መብላት ማለት ነው። ወላሂ ያስጠላኛል፣ ከሰው ስለነመርኩ ማለት ነው። እና በጣም ነው ደስ ያለኝ ነሰዋለው እቃው በስንት ቀን እንግዲህ፣ ትናንትና ገባልኝ። ትናንትና መጣላችኋለሁ። እኔ ደስ ብሎኛል፣ አልሐምዱሊላ። ሻይ ሀሊብ የጠጣችሁ የጠጣችሁ፣ እኔ አሁን ጠዋት ነው የተነሳሁት ይህን ለማሳየት ምስ ጠዋት ዘጠኝ ሰዓት ሆኗል። እንግዲህ አንተኛም አስር ሰዓት ነው የምነሳው፣ ግን አንተኛም እነሳለሁ። ፍርፍር ሰራለሁ ማለት ነው። ከተመቸኝ ሰራለሁ፣ ከተመቸኝ አሰራም ብቻዬን ለመሆን ይሄ ደስ ስለማይደኝ መሰላበት ስላለ እና ቤተሰቦች እንዳያችሁት ማለት ነው። እና ቤተሰቦች በጣም ደስ ብሎኛል አልሐምዱሊላ። እና ከፍ የፈለጋችሁ እያላችሁ አብዳቢ እያላችሁ ከሆነ ሳልጫም እንኳ ዱባይ የሚያመጣላችሁ ሰው ካለ እሰጣለሁ፣ ወላሂ እሰጣችኋለሁ ማለት ነው ሚቶጬ ካላችሁ ማለት ነው። አውዳቢ ውስጥም ካላችሁ ሰው ላኮ በዚህ አይነት ብዙ አውድ ነበሩ፣ ግን ተሳፈሩ። ኢትዮጵያ አውዳቢ ነበሩ ጓደኛ እንጂ ተሳፍረዋል። ወደ ኢትዮጵያ ማለት ነው። እነ መሲ ምናምን ነበሩ ተሳፍረዋል። ብቻ ያው አትገናኘው ሞኮ ከዚህ ቤት ከዛ ቤትም። አሁን እዛ ቤት ፊት ለፊታችን ሁለት ኢትዮጵያዎች አሉ። እንደሆን አንዳንዴ ስልክሽን ስጪ ብሎ የነበረ ስልኬን፣ አልሰጠኋቸውም ስልክ ስጭ ያሉኝ አሉ ሴትዮ እራሱ ነግሪያት፣ ችግር የለም ሂጂ፣ ከፈለኩሽም ከዛ ቦታ ሂጂ እና ሰላም በያቸው ምናምን ትለኛለች። ግን እኔ ደስተኛ ለሆን ከሞይ ሰዎቹ ደስ ካላላቸው ብዬ ነው። የእነሱ ሳይሆን የሰዎቹ ደስተኛ ካልሆኑ ብዬ ነው የፈራሁት። እና እነሱ ራሱ እነሱ መጥተው ራሱ እንደዚህ ቆለው ምናምን እንጀራ ፍርፍር ሰርተን አብረን ብንበላ ደስ ይለኛል። ወላ ቢቼህን ያስጠላኛል ላቸው። አልወድም እኔ ለምን እንደሆነ አላውቅም። ቢቼህን በጣም ነው የሚያስጠላኝ እና ይሄን ይመስላል እላቸዋለሁ፣ ቤተሰቦቼ። እህቴንንም ደግሞ ይሄ ትንሽ እህቴ ናት ላከችልኝ ይላቸዋለሁ። የኔ ታናሽ ማለት ነው ላከችልኝ። እና ያ የአንድ ልጅ እናት ናት። አዎ መቼም እነሱ እኛ አርጅተናል፣ እነሱ አላረጁም። እኛ ግን አርጅተናል እላቸዋለሁ። ያው እና ቤት ፈርሶባት ነበረ ብያችሁ ነበረ። እሷ ናት ማለት ነው፣ እሷ ናት። እና አልሐምዱሊላ የኔ እህት በጣም ነው መወድሽ በጣም ነው ማከብርሽ። አሁንም ኑሪልኝ ለዘላለም መጥቼ ማላጣችሁ ሁላችሁም። እውነት እኔ ቃላት ያንሰኛል። የኔ ያላችሁ ክብር በጣም ነው እንጃ። ቃላት እምባዬ ነው የሚናነቀኝ ከእናንተ መራራቂ ማለት ነው። እና እህት እውነት ይለያለች ማለት ነው። እኔ ኮ ሁሉም እኔ ላኪቲን ብዬም ጭራሽ ማላሰብ ላትም ነበር። ግን ይህን አስበሽ መመላክሽ በጣም ነው ማመሰግንሽ። የኔ እህት ኑሪልኝ፣ ልጅሽ የሚደግልሽ ድዲያዊ ደግሞ ውለጅ። እኔ እስከ ስመጣ ሁለት ሰው መንታ መንታው ይስጥሽ። ችግር የለም እናሳድጋለን። እኔ ማሳድጋለሁ፣ እንሻለን። የእኔ ወድ፣ እኔ መመጣለሁ። የትንሽ ጊዜ ነው፣ የኔ ቀን እህቴ ማለት ነው። የኔ ፈጣኝ የሚልተኛ እንደምወድሽ ታውቂያለሽ። እና በዚህ አይነት ቪዲዮ ላይ ካየሽው ደግሞ ምታዩ አይመስለኝም። ካየሽው ደግሞ ትናንትና በተጻጻፍ ነው፣ በተጻጻፍ ነው። ያቺኛው እህቴ ናፍቃኝ ነበር ፎቶ ልካለኝ አንድ እህቴ ናፍቃኝ ነበረ ምናምን ስላት ላይ እኔ ሁሌ ስለማወራሽ አናፈቅኩሽማ ብላ የሆነ ትክስት ነገር ለካ አለኝ አለች። እኔ የሱ አይደለም አንቺ ሁሌ ያው ሁሌ ስለማወራሽ ሁሌ ስለምታወሪኝ የሱ ነው። እሱ አድርገን ልጆቹ ምናምን ስላለባት ስለማይመቻት የሱ ነው ናፈቅሽኝ ብዬ ናፍቀሽኝ ናፍቃኝ ነበር የነበረው። እንኳን ፎቶዋን ላክሽልኝ እያልኩሽ እና በዚህ አይነት እንዳትቀየም፣ የኔ ውድ እህቴ ማለት ነው። የኔ ታናሼ፣ የኔ ፍልቅልቄ እና ወድሻለሁ። የዘላለም ኑሩልኝ፣ የእናንተ ክፉ አያሰማኝ እስከ ስመጣ ድረስ የእናንተ ክፉ ምንም አያሰማኝ። እናት አባቴም በውጥሩ ነገር ይዘሽልኝ ቁጭ ስላልሽ በጣም ነው ማመሰግንሽ። የእናት የልጅ እውነት ትንሿ፣ በጣም በጣም እሱ በጣም እውነት ነው እንጂ ቃላ ትልቋም የትልቋም እንደዛ ናት፣ ግን ቢሆንም እቺ ደግሞ ቅመም ናት። የአረብ ሀገር ሄዳ አይታው ስለመጣች በጣም ነው የምትረዳው ሰው እላቸዋለሁ። እና ቤተሰቦች፣ ይሄን ይመስላል የዛሬ ቪዲዮ። ይነዳችኋለሁ። እንኩላቸውም ላይስጥሽ በላት። የምትፈልጉት ደግሞ ስልክ ቁጥር አስቀምጡልኝ፣ እሰጣችኋለሁ። ቤተሰቦች እላችኋለሁ፣ የኔ ቀኖች እላችኋለሁ። በሌላ ቪዲዮ ላይ እስከምንገናኝ ድረስ መልካም ቀን እላለሁ። እወዳችኋለሁ። ባይ ባይ።